ሮቤል አሁንም ለቤዛ ና ለሱራፌል አልተኛላቸውም። ዶክተር ሮቤል ለሳሚ ደውሎ ይቀጥረዋል እሱም እሺ ብሎ ይሄዳል። የተቀጠረበት ቦታ ሲሄድ ሳሚ ሲገናኙ ሱራፌልን እንዲገለው አለያ ደግሞ ቤዛን እንዲገል ይጠይቀዋል። ቆይ ግን ለምንድን ነው እንደዚህ የምታደርገው? በፍጹም እኔ ማንንም መግደል አልፈልግም። እባክህን እባክህ፣ ሮቤል እባክህ ሲለው ነው ካልክ በጣም ጥሩ ግን ተስማማ እንደ ጓደኛህ ይውልህ እንደ ቅንጅርቴ እንዳላረግልህ ሚስትህን እሷን ይዣት ነው የሚሄደው ፍቅረኛህን ይለዋል በፍጹም አንተ ውሻ ይሄንን ማለት አድርግ አትችልም ሲል ይጠይ ይናገረዋል ሮቤልም አስብበት ለማንኛውም ሁለት ቀን ሰጥቻ አለው አስብበትና መልሱን እንድትነግረኝ ይለውና ከመኪናዋ ስወርዶት ይሄዳል ሱራፌል እና ቤዛ አሁን ላይ ሰላም ናቸው የእነሱ ሰላም መሆን ግን ለሮቤል ሰላም አልሰጠውም። ገንዘቤን እንዲመልሱልኝ ይፈልጋለሁ። እኔ ይሰራልኛል፣ ያግዘኛል ብዬ ነበር ሱራፌል እነዛ ቤት ያስገባሁት ሱራፌል፣ ግን በዘው የራሱን ሕይወት አመሻሽቶ እየኖረ ነው ብሏል። ትጂ አሁን ላይ ስለፈራች ለሳሮን ልጇን መልሳላታለች። ደቡላ ሳሮን እንዴት ነሽ? ልጅሽን ተቀበልሽ አገኘሽ ስትላት አዋግኝቻለሁ፣ አመሰግናለሁ። ከዚህ በኋላ ኔ ከጨዋታው ውጭ ነኝ ትላታለች። በጣም ጥሩ ይበቃሻል፣ ይሄን ያህል ካል ትልና እሷም ስልኩን ትዘጋለች። አሁን ላይ ትጂ ምንም ነገር የላትም፣ ግን ደግሞ የቤዛ ነኝ ብላ ልታስገባት እያወራቻት ያለች ሴት አለች። እሷን አክስቷ ታማ ኩላሊቷ ፌል በማድረጉ ምክንያት ሆስፒታል ነው ያለችው። ዳያሊሲስ ማድረጊያ ብር የላትም። እናም ትጂ ለአንድ ቀን ለዳያሊሲስ ይሆናል ብላ ብር ትሰጣታለች። እሷም ያችን ብር ተቀብላ እሺ፣ ደግሞ ይህንን ስሽ ሰጠሽኝ፣ ግን ደግሞ የትን መቼ ነው የሚሆነው ኩላሊቱን የምትሰጥሽሽ ልጅ እንዴት አለችሽ ስትላት፣ በፍጹም እሱ የማይሆን ነገር ነው አልሰጥም ብላለች። እሷ ግን ደግሞ እኔ ላከስተሽ፣ እኔ ልሰጣት ዝግጁ ነኝ ትላታለች። ምን ያህል ልመንሻ አንቺ? እንዴት ነው ቋንጭ ልትፈጫት የምትችው? ይህም አይሆንና የማይታመን ነገር ነው ትላታለች በፍጹም። እናም ሱራፌልን እንዲገድለው እያስጠነቅቀዋል። ግን ደግሞ ሳሚ የእውነት አላደርገውም ብሏል። ግን ደግሞ መድኃኒቱን ተቀብሎታል። ወይም መድኃኒቱን ስጠኝና ኒሁል ጠጥቼው ልሙት ይለዋል። እሱ ግን ደግሞ ቆይ ከቻልክ ከጠጣው ደስ ይለኛል። ችግር የለውም። እናም ትጂ በመሀል እህቷን እናም ሱራፌል ከሚጠጣው መጠጥ ላይ መድኃኒቱን ለመጨመር ሳሚ ይሄዳል። ሲሄድ ግን ሱራፌል ሳሎን ቁጭ ብሎ ስለነበረ ፊቱ ልክ አልነበረም። ሱራፌልም ምን ሆነ ነው ሳሚ ፊትህ እኮ ልክ አይደለም ሲለው አይ ደና ነኝ ምን ሆንኩኝ? ሲል በቁጣ ይመልስለታል። ዘወሪልና ውህ ይቅርታ ጥሩ ስሜት ላይ ስላልሆንኩኝ ጮኩብህ አይደል ሱራፌል ሲለው አይ ችግር የለውም ግን ምን ሆነ ነው ሳሚ ምንድን ነው ችግር አለ እንዴ ሲለው? አረ ችግር የለም ምንም ችግር የለውም። ሱራፌል ሰላም ነኝ ቤዛ የለችም እንዴ? አይ እላይ ያለች እላይ ነው ያለችው ይለዋል። እናም እሺ ይልና ላለመቀመጥ ወደዛ ወደዚህ ሲንጎራ ድር ከቆየ በኋላም ቁጭ ይልና ቤዛ አትመጣም እንዴ ወደዚህ ሲለው ቆይ ምን ነው በሰላም ነው ትመጣለች አለች እላይ ነው ያለችው ይለዋል። እሺ ልና ቆይ ምን ሆነ ነው ግን ዛሬ ልክ አይደለም፣ ምንድነው? ችግር ካለ ነገረኝ ሲለው አይ ምንም ችግር የለውም ይላል። ሳሚ መድኃኒቱን ለማድረግ ስለሆነ የሄደው በጣም ተጨንቋል፣ ግራ ተጋብቷልም ዛሬ ላይ። ሱራፌል በፊት የሚያውቀው ሱራፌል አይደለም። መልካም አስተሳሰብ እና መልካም ምኞትን የሚመኝ ሰው ስለሆነ እንዴት ይህንን ሰው ላይ ይህንን ነገር ፈጽማለው በሚል ግራ ተጋብቷል።

ፍቅረኛውንና ጓደኛውን ለማስለቀቅ ግዴታ መድኃኒቱ ማድረግ አለበት። እናም በዛን መሀል ቤዛ ትመጣለች። ቤዛ ስትመጣ፣ እንዴ ሳሚ መታሃል፣ እንዴ እንዴት ነህ ስትለው ደህና ነኝ፣ እንዴት ነሽ ቤዛ ይልና እንደ ድሮ ባይሆንም ቀዝቀዝ ያለ ሰላምታ ይለዋወጣሉ። ነገሩ አልገባው ያለው ሱራፌል ደግሞ በቃ እኔ እላይ ነኝ፣ ከፈለጋችሁኝ ጥሩኝ እሺ፣ እላይ ልሂድ ይልና ጥሏቸው ይሄዳል። በዛን መሀል ቤዛና ሳሚ ሳሎን ቁጭ ብለው ቆይ ምኑ ናሃል ሳሚ ዛሬ ልክ አይደለም ፊትህ በሰላም ነው ስትለው አይ ደህና ነኝ ሰላም ነኝ ቤዛ፣ አንዴ የመታጠቢያ ቤት ደርሽ ልምጣ ሲላት እሺ ችግር የለውም ሄድ ትለዋለች። ሳሚም ተነስቶ በመታጠቢያ ቤት ይገባና ከዛ የሱራፌል መጠጥ ያለበትን ወደ ኪችን ይመለሳል። በአንደኛው በር ገብቶ ቤዛ ይሆን ሁሉ ነገር አላየችውም። እሱም መጠጡን አውርዶ የሱራፌል መጠጥ ውስጥ መድኃኒቱን ለመጨመር ከከበት አውርዶ ይዞት ነበር በእጁ ላድርገው አላድርገው ግራ ተጋብቷል። ጨክኖ ለማድረግም እጁ አልፈ ልቡ አልቆረጠለትም። ላለመጨመር ደግሞ ግራ ተጋብቷል። ብቻ አሁን ይህን መድኒት ካላደረግኩ እርግጠኛ ነኝ ሮቤል ኩቻን ይገልብኛል እያለ ያመነታል። በዛን መሀል ነበር ቤዛ ስትሄድ በአጋጣሚ ወደዛ ተዋድጅ። እንዴ ሳሚ፣ ምን ሆነህ ነው እዚህ ሆነህ ነው እንዴ? ቆየው ስትቆይብኝ እኮ ምን ሆነህ ነው ብዬ ወደዚህ መጣው፣ ስትለው ደንግጦ አይ አዎ፣ ደህና ነኝ፣ ቤዛ፣ ደህና ነኝ። ቆይ መጣው፣ ዛው፣ ጠብቂኝ፣ ሂጄ መጣው፣ ሲላት ቆይ ግን ምን ሆናሃል? ፊትህ ራሱ እኮ እያላበህ ነው፣ ምንድን ነው ስትለው፣ እሱም ደንግጦ ስለነበር ፊቱን በእጁ እየጠራረገ ሀደላ፣ ቆይ መጣው፣ ሂጂ ይላታል። ግራ ተጋብታ እሺ በቃና ትለውና፣ ቤዛም ወደ ሳሎን ትሄዳለች። ሱራፌል እዛው መኝታ ቤቱን ያለው ሳሚም ያንን መጠጡን ይዞ ቆሟል። ዛው ልጨምር አልጨምር የመድኃኒቱን ክዳንም ከፍቶ ለመጨመር ታገለ፣ ግን በፍጹም ሊያደርገው አልቻለም። መወሰን አቃተው። በጣም ይናደርና በስከ መጨረሻ መድኃኒቱን ከርኖ ወደ ኪሱ ይከትና መጠጡን ቦታው ይመልስና፣ በቃ ቤዛ ቻው፣ በቃ ሂጃለሁ፣ እመጣለሁ እሺ ይላትና ተነስቶ ጥሏት ይሄዳል። ወይ ግን ምንድን ነው አልገባኝም። ሱራፌልን በአጋጣሚ ሳሎን መጥቶ ቁጭ ብሎ ነበረ። ግን ቆይ ምንድ ነው ሱራፌል፣ እኔ አልገባኝም፣ ዛሬ ሳሚ ፊቱ ሁሉ ደን አይደለም። ተከተለው ስትለው አረ እኔ ለምን እከተለዋለሁ? እርግጥ ልክ አይደለም፣ ምን እንደሆነ አላውቅም፣ ምክንያቱንም ስጠይቀው አልነገረኝም ይላታል። ግራ ተጋብተዋል። ትጅ ደግሞ እዛ ጋ ቤዛን የምትመስለዋን የቤዛን መንትያ ለማስገባት እየተጣጣረች ነው። ልጅቷም ለመግባት ወስናለች። ግን ደግሞ እንዲ ያልተስማማችበት ነገር አለ።